እያንዳንዱን እርምጃውን እየተከታተለ የሚሰራውን የሚሄድበትን ሁሉ ነገሩን እንትን ሲከታተል እንግዲህ በጣም ብዙ ነገር አግኝቶበታል። ከሱ አልፎ አቤልም ራሱ እሱን እየተከታተለ ብዙ ነገር አግኝቶበታል። እንግዲህ ከሰው ከዚህ አጎት የተባለው ጉደኛ ማለት ነው። እንግዲህ ይህንን የሚሰራቸውን ስራዎች በእያንዳንዱ ሰከንድ እንግዲህ ኦልሬዲ የደረሱበት ስለሆነ ስላወቀ መሰለኝ ዛሬ በስተ መጨረሻ እውነትን ለመናገር ወዶ ፈቅዶ እንግዲህ እውነትን ተናግሯል ማለት ነው። ከዚህ ጀርባ ደግሞ ዋናዋ ዋናዋ ይህንን ነገር እንድሰራ የምትገፋፈኝ ሊያናበበን ቢሆኑ ሞር ደግሞ የራይል እናት የራይል እናት ደግሞ እጅግ በጣም ጫና እንደምታበዛበት እንደምታስፈራራው በልጆች በቤተሰብ በሁሉ ነገር በአጎት ልጅ አብረን እምትሰራለች። በሷ ራሱ ብዙ ነገሮች እያስፈራሩኝ ነው እንጂ እኔ ወድጄ አይደለም። በጣም ብዙ ስቃይ ውስጥ ነው ያለሁት። ካሁን በኋላ ግን ይሄ ሁሉ ነገር ይበቃኛል። የምቀጠውን ምንድን ነው እንትን ማለት ለመቀጣት ዝግጁ ነኝ ብሎ እንግዲህ በእስከ መጨረሻው እውነትን ተናግሯል ይችኛዋ ደግሞ ያክስትአቸው ልጅ የተባለችው ሴቷ እንግዲህ ስማቸው ስለማያያዘኝ ነው ይቅርታ፣ ያክስት ያጎት ልጅ እያልኩኝ የማወራችው ስማቸው አያያዘኝም። እኔ ስም ብዙም አልዝም ረሳለሁ፣ እና ለዛ ነው። እሷ ደግሞ አሁን ላይ እንደውም እሷ ልጅ ከሚገርማችሁ ነገር ሁለታቸው ነው የቀረቡት። እሷ እንደውም ለእነዛኞቹ ነገሮችን እያደባበሰች ውሸቱን ነው የሚያወራው፣ ሁሉ ውሸት ነው፣ አስገድዳችሁት ነው እስከ ማለት ድረስ ደረሰች። አያችሁ፣ ባለፈው እኔ ምንም አላውቅም እንደዛ እያለች ቁጭ ብላ እያስመሰለች የነበረች ልጅ፣ አሁን ደግሞ እናንተ ከጀርባ አስገድዳችሁት ነው እንዲያወራ፣ እንጂ ውሸቱን ነው ከማንም ጋር አይገናኝም። የራይልናት መታታቅም ብላ ግግብ በአይን የታየችውን ማለት ነው የልዑል ሰዎች እሷን የሚከታተሉ ሲገባ ስትወጣ ድርጅቱ እያዩ ልጅቷ፣ ግን ምንም ነገር እንደማትመጣ እየተናገረች ነው። የውሸት ውሸት፣ የሌባ አይነ ደረቅ ምንድን ነው የሚባለው አባባል። የእውነት በዚች ልጅ አየው፣ እንደው ትንሽ እፍረት የሚባል ነገር የላትም። ምን ያክል ለዚች ልጅ ራሱ ምን ምን ቢያረጉላት እንዱን አላውቅም? ሞር እንኳን አሁን ሰውየው እውነትን እየተናገረን ልጅቷ ደግሞ እያስመሰለች ነው ያለችው። አንደኛ ለእነ ሉል የሚጠቅማቸው ሁለቱም ሰብሰብ ያለ ማስረጃ በቃ ተጨባጭ የሆነ ነገር ሲይዙ እነሱ ለእንትንም ሲያቀርቡት እንትን አይላቸውም። ግን ይቺ ሌላ ታወራለች፣ አጎትየው ሌላ ያወራል። የማን ተጨባጭ እንደሚሆን ግራ ነው የሚያጋባ። ኦልሬዲ ያችን ተዋት። ልጅቷ በሆነ ነገር አድርገዋት ነው እንጂ ጤነኛ ልጅ አትመስለኝም። ጭራሽ ይሄ አጎት የተባለውን እስከ መሳደብ ድረስ ደርሳለች። እና ካዲነህ እንደዚህ ነህ ስታስመስል ኑረህ አብረህ ስንት ነገር አድርገህ እንደዚህ በቃ በጣም ብዙ ነገር እየተናገረች ነበረ እና ልዑል ደግሞ ታውቃላችሁ ትዕግስት የለውም። ልጅቷን በስተ መጨረሻ አስወጥቶ አጎትየውን ብቻውን ማውራት ጀመረ፣ ማለት ነው ልጅቷ ያልሆነ ነገር እያወራች ሰውን ሳትፈልጉ ልትአስገድዳ እንድትመቷት የምትገፋፋ ልጅ ናትና ኦልሬዲ በመጀመሪያም ልዑል ተጠራጥሯት ነበረ። የመጀመሪያ ጊዜ ሁለታቸውን የመጡ ቀን ማለት ነው ከአጎቷ ጋር የልጅቱ አነጋገር እሱ ሲያወራ አንደበቱን እየያዘች ፊት ለፊት ቁጭ ብላ፣ ካሜራ ፊት ለፊት ቁጭ ብላ ከሆነ ምንም የማታፍር ልጅ ናት። እሱ የሚያወራውን እያስመሰለች በቃ እንትኑን ጠብቃ ነበር የምታወራ። ባለፈው ራሱ ቪዲዮውን ከፈለጋችሁ ወርዳችሁ የልዑል ጋ ማየት ትችላላችሁ። እና ምን አይነት አስመሳይ ልጅ እንደሆነች ማለት ነው። በእስከ መጨረሻ እንግዲህ ይሄ ሰውዬ እውነት መናገር ፈልጎ ራሱ መጥቶ ሲናገር አንደኛ ነገር እሷ ምን እንዳደረጓት አላውቅም። አቤልን አቤልን ብቻ ሳይሆን የአቤልን እናትም እራሱ ችግር ውስጥ ለመክተት የተነሳች ትመስለኛለች። ኦልሬዲ ወንድሟ ያው ወንድም ወንድም ነው፣ ታውቃላችሁ። ምንም ነገር ቢፈጠር፣ ምንም ችግር ቢመጣ ስትናደዱ እንደማንም ሰው ትናገራላችሁ፣ ትሳደባላችሁ። ግን ደግሞ ለቁርጥ ደግሞ አሳልፎ አይሰጣችሁም የእናታችሁ ልጅ እና ያው እሱ ደግሞ በዛም ምንትን ተረድቶም ሊሆን ይችላል እህቱን ይቅርታ፣ ያቤልን እናት ይቅርታ ጠይቃለሁ እያለው እንግዲህ ምናልባት ከስራው ተጸጽቶም ሊሆን ይችላል። ያው እኔ እና ልዑል ማና አቤል የፈለገው ብንጣላ መኳና እህቴ ግን በፍጹም እንድትከፋብኝ አልፈልግም። እሷ በታማኝነት አሳልፋ የሰጠችኝን ድርጅት ነጻ አድርጌ እሰጣት አለው ብሎ እንግዲህ ቃል ገብቷል። እንግዲህ ደግሞ ሀሳቡን ካላስቀየሩት ማለት ነው። እነዚህ ሰዎች ሀሳቡን ካላስቀየሩት እስከ መጨረሻ ልጁ ወደ ራሱ ተመልሷል ማለት ነው። ብቻ እግዚአብሔር ይመስገን ልዑል ራሱ ከዚህ በላይ ማስረጃ አይፈልግም። በጣም ብዙ ነገር ተናግሯል። የዚያችን ቤት ሊያ የተባለችው ቤት ራሱ አንዳንዴ እቃ እንትን ስትል እዛም እሄዳለሁ ምናምን ብሏል፣ እና እሷ ያመጣችውን ላመጣ እሷ ቤት ድረስ ይሄዳለሁ ስላለ መኖሪያ ቤቷን አውቀዋለሁ ብሏል። እንግዲህ በስከ መጨረሻ ደግሞ እዛ ወሽቱ ፊት ለፊት ቢያከፍጣቸው ደስ ይለኝ ነበር። ኦሬዲ የእሷ ሰዎች ስለሚከታተሉ ቀድመው ሊነግሯት ይችላሉ ወይ ብቻ አላውቅም። እንግዲህ ብቻ ልውል ደስ ብሎታል። ልውላችን ኦሬዲ የስኬቱ የስራውን እያንዳንዱ የልፋቱን ዋጋ በሰከንድ እየቆጠረለት ነው። እግዚአብሔር የእናንተም ጸሎትም ጭምር ማለት ነው። በተለይ የአቤል እናት እንባቸው የእውነት ሳይውል ሳያድር መፍትሄ ቢያገኝ በጣም ነው ደስ የሚለኝ። እንደዚያ ሲያለቅሱ እናት፣ የማንም እናት አታልቅስ። እናት ደስታዋን እንጂ ልቅሰዋን ሲከፋት ማየት አንፈልግም። እና ምንም እንኳን ቢሆን አቤል የተቻለውን ሁሉ እናቱን ነፃ ለማውጣት ኦልሬዲ፣ እናቱ ምንም አያውቁም፣ ግን ደግሞ በስማቸው እስከሆነ ድረስ ድርጅቱ ግዴታ አለ። የሆነ ነገር ሲከሰት ስማቸው መጠራቱ ስለማይችል ስለሚችል የግዴታ ማጣራት አለበት። እንደ ልጅ ማለት ነው። ያው አቤልም እንግዲህ በእሱም በኩል እንግዲህ የፈለገው አጎቱ ቢጣሉም የሆነ ቢኮራረፉም ነገራች ይከሰታል። እንደዚህ አይነት ነገር በውስጥ መጨረስ ያለባቸው በውስጥ ይጨርሳሉ። እዚህ ጋር ሁሉም ነገር የቤት ገመና አይወጣም። ስለዚህ ያው የሁለታቸው ጉዳይ እነሱ ራሳቸው ይጨርሳሉ። ግን አሁን ግን ዋናው እንትን አጎትዬው ያለው እህቴን ይቅርታ መጠየቅ ፈልጋለሁ፣ ድርጅቷንም ነጹ አድርጌ ከወንጀል ከምን ምን ምን ሁሉ ነገር እንትን ብዬ አስረክባለሁ ብሎ ቃል ገብቷል። ሀሳቡን እንዳይቀይር እንግዲህ ልውል ተከታትሎ እንደምንም ብሎ እነዚህ ሰዎች እንትን ብሎ ይስተካከላል ብዬ ተስፋ አደርጋለሁ። ብቻ እግዚአብሔር ይመስገን፣ እውነት ደስ ብሎኛል። እኔ እስካሁን ድረስ ስጠብቀው ነበር ይሄ ሰውዬ እየጠፋ እያልኩኝ። እኔ ያልሰራሁላችሁም ቪዲዮ የሆነ ጊዜ የአቤል አጎት እየጠፍቶ ነው እያልኳችሁ ነበር። እንደውም ያችን ልጅቷ ራሱ ምንም አላመንኳትም፣ የሆነ የሚያጠራጥር ነገር አላት እያልኳችሁ ነበር። በስተ መጨረሻ እንግዲህ በራሱ ተጸጽቶ መጥቶ እንግዲህ የእውነትን ተናግሯል። በዚህም ቢያንስ የአቤል እናት ደስ ይላቸው። አልቤ ተስፋ አድርጋለሁ። ያው ምንም በማያውቁት ነገር ስማቸው እየተጠራ ስማቸውን ያልሆነ ስም እየሰጡ ስራቸውን ስላበላሹባቸው ይሄ ለዚህም መቀጣት ያለባቸው ይቀጣሉ። ብቻ እግዚአብሔር ይመስገን ማለት ነው። እኔ ደስ ብሎኛል እውነት። ልዑል ራሱ በጣም ደስ ብሎታል ይህን ነገር ሲሰማ ሰውዬውን አላመነውም እኮ የአቤልን አጎት እንዴ፣ ዛሬ ምን ነክቶት ነው እያለ ነበር። ምታወረው ከልብህ ነው እያለ እየደጋገመ ማለት ነው። ከልብ ነው ግን የምታወረው ምና እያለው ነበር። ያው አንዳንድ ጊዜ ሰዎች ባላሰባችሁት እንትን መጥተው እንደዚህ ሰርፕራይዝ የሚያደርጓችሁ ነገር አለ። እንግዲህ በመጠጥ ተነሳስቶ ይሆን ከራሱ ጋር ይሆን አላውቅም። እንግዲህ የአቤል አጎት በስከመጨረሻ ተናዟል ማለት ነው። ሰው ለፍቶ ለፍቶ ሲለፋ ሲለፈ መጨረሻው ደግሞ ስኬታማ ሲሆን በጣም ነው ደስ የሚለው። የእውነት እንደኔ የሚያስደስታችሁ ስለሆነ እኔ ልውል የሆነ ነገር ካገኝ የሆነ ፍጭት ነገር የሆነ በቃ አዲስ ነገር እነሱን የሆነ እረፍት የሚያስገኛቸው ነው የሚመስለኝ። አንዳንድ ጊዜ ተለብዬ የሆነ ነገር ከሰማሁላችሁ ደስ እንደሚለኝ እኔ እኔ ብቻ አይመስለኝም። የሚሆነ ለመናገር ምንባት እናንተም ልክ እንደ እኔ ትሆናላችሁ። ብቻ የልውልን በትንሹም ቢሆን ደስ አሰኝቶታል። ከምንም በላይ ለአቤል እናት ደስታ ተመኘውላቸው። በስከ መጨረሻ ነጻነታቸው ሊታወጅ ነው። ሲጀመር መጀመሪያም ንጹህ ናቸው። ሞር ደግሞ አሁን ደግሞ የገዛ ወንድማቸው እውነትን መናገር ስለቻለ እስካሁን ድረስ ስላደረግኩት እስካሁን ድረስ ሳላቅም እያወቅኩ እንዳጠፋሁት ይቅርታ ብሏል። ይቅርታ ታላቅነት ነው። ብቻ የእውነት አንዳንድ ጊዜ ሰው ጥፋቱን አምኖ ይቅርታ ካለ ኦኬ ትላችሁ ታሳልፋላችሁ። አንዳንዴ ደግሞ እያወቁ ይቅርታ እያሉ ውስጥ ለውስጥ እናንተን እየጎዱ ቀርበዋችሁ ያልሆነ ነገር ውስጥ እንድትገቡ የሚያደርጓችሁ ሰው አለ። አሁን ያአቤል አጎት ከልቡ ከሆነ ይሄ ነገር እንደዚህ የሚለው ኦኬ ምንም እንትን ብላችሁ ታልፉታላችሁ። ግን ሌላ ነገር አስቦ የሆነ ነገር ከነሱ ጋር ተመካክሮ ይሄ ነገር ሊናገር ሊያጋልጥ የቻለው ችግር ውስጥ የሚከተው ከሆነ የባሰ ችግር ነው የሚከተው፣ እንጂ ጭራሽ ከችግር ላይ ችግር ነው የሚያመጣ። ግን እንደዚያ የሚያደርግ አይመስለኝም። ለህቴ ስል ብሏል። ከእኔ እንግዲህ አላቅ እኔ አምናለሁ። ለህቴ ነው ሳላቅ ነው ላደረኩት ነገር የቀታ የሚለው እንግዲህ። እንደዚህ ብሎ እየተየለፈለፈ ነው ሰውዬ። ቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። የአቤል እናት ደግሞ እንግዲህ መጥተው ምን እንደሚሉ ደግሞ ምን ሰማ ይሆናል ያአውረዲ እውነቱ ከወጣ እናቱ ይህ ነገር የግዴታ እንትን መጥራቱ ስላለበት እናቱ መተው እውነቱን እንትን ማለት አለባቸው። በማያውቁት ነገር እየተሳቀቁ አንደኛ ነገር በአቤል ነገር ይሳቀቃሉ። የአቤል ሰዎች እህትን በራሱ እየመጡ በቤተሰቦቹ እያስፈራሩ እነሱን ለማሳገድ እነሱን ብዙ ነገር እናቱ ተሳቃን ያለችው የእውነት ከትናንት ወዲያ የተለቀቀው ቪዲዮ ማን አቤል ጋር አይታችኋላ? እናቴ መውጣት አልቻለችም እያለች ነበር። የአቤል እህት እህት የተባ እህት ናት ምንድን ናት ሞታ መግባት በሰላም አልቻለችም። የምታስበው ስለአንተ ነው። የምታያት የምትለው ስለአንተ ነው። በጭንቀት ልትሞት ነው በቃ ስራክተው እስከ ማለት ድረስ ምንድን ነው ስትል የነበረችው የአቤል እህት። ወድ አይደለም እነሱ ደግሞ ብዙ መስታወት ከፍለውበታል። ይሄ ነገር ዝም ብሎ በቀላሉ እንደዚህ በትንሹ ዝም ብለሽ ሰርተሽ የምታልፊው ነገር አይደለም። ከዚህ በፊት አቤል የመጀመሪያው ጊዜ አይደለም እንደዚህ አይነት ነገሮች ሲፈጠሩበት በጣም ብዙ ጊዜ ኦሬዲ። በሰው ወንጀል ውስጥ ገብተሽ ከሰራሽ የግዴታ ጠላት ይኖርሻል፣ ወዳጅም ይኖርሻል። ሁለቱም እንትን ይልብሻል ግን እነሱ ደግሞ የሚያመዝነው ደግሞ እንደውም እኛ እንደ ተመልካች በውጭ ሀገር ያሉት ምናምን ናቸው ለነ ልዑል አቤል አድናቂዎች እንጂ፣ እዛ አካባቢ ያሉ ሰዎች ደግሞ እነሱ ስራቸውን እንዲሰሩ የማይፈልግ ሰው ይበዛል። ስራቸውን እንዲያቆሙ የሚፈልግ ሰው ስላለ ይህን ሁሉ ነገር ትተው ይህን ሁሉ ነገር ተቋቁመው እነሱ ደግሞ እውነትን እያወጡ ነው ያሉት። ስለዚህ እናቱም ደግሞ ይሄ ነገር ልጇ ነው የሆነ ነገር ቢሆን ያስጨንቃታል። ችግር የሆነ ነገር ሳይፈጠር በፊት በመጀመሪያ እና እንደ እናትነቷ ስራህን አቁም የሚሉት ወደው አይደለም። ከዚህ በፊትም የልውል እናትም ታስታውሱ ከሆነ ልውል እጁን ታሞሳለ እጅና እግሩ መንቀሳቀስ አቅቶት ሳለ የቤት ሰራተኛ የተባለችው መርፌ ኪስ ውስጥ አስቀምጣ ብዙ ነገር እንትን ብላበት ነበር እና በዛ ሰዓት ስራው እንዲያቆም ለምና አልቅሳ። ግን ደግሞ እነሱ ደግሞ በቃ ይኸው እነሱ ለራሳቸው እንትን አይሉም። ሁልጊዜ ለሰው ነው የሰው ችግር ነው የሚንትን የሚሉት። እና ያው እንግዲህ ሰው ፍላጎት ካለው ከምንም ነገር ልታስጠይው አትችይም። ብቻ እግዚአብሔር ይጠብቃቸው ከማለት ውጭ እኛ ምንም ማለት አንችልም። ለሁሉም ነገር ሁሉም ነገር ፈጣሪ ያውቃል። ሰው ባሰበው ነገር ቢሆን እስካሁን የት በደረሱ። ግን በእሱ ቸርነት በእናንተም ጸሎት ይህው እስካሁን ድረስ ስራቸውን እየሰሩ ነው ያሉ። ጥላቶች ደግሞ ቀን እና ሌሊት እነልውልን እየተመለከቱ ድብን ይላሉ እንጂ ምንም ነገር አያመጡም። ወንጀል ሰርቶ ማንም ሰው በነፃነት መንቀሳቀስ አይችልም። ሁልጊዜ እላችኋለሁ፣ የትም ብሄድ ከነ ልዑል ልጅ አያመልጥም። የፈለገው ጊዜ ሊፈጅባቸው ምናምን ይችላል እንጂ ዘግይቶም እነሱ እጅ መግባቱ ስለማይቀር፣ ስለዚህ እነ ልዑል ደግሞ ስራቸውን በደንብ ጠንቅቀው የሚያውቁ ስለሆነ በእያንዳንዱ ነገር የሚፈጠረውን እንደምንም አይቆጥሩትም በቃ የራሳቸው ስራቸው አምነውበት ወደው ፈቅደው ስለገቡበት በዚህ ጉዳይ ላይ ማንም ሰው አቁሞ ብላቸው መስሚያቸው ጥጥ ነው። እነሱም እንግዲህ እንደምታያቸው ነው። ብቻ ዛሬ የአቤል አጎት ምን አሰ ምን ምን አድርጎት እንደሆነ አላቅም እውነቱ ተናግሯል። ቪዲዮውን መግቢያ ላይ አድርጌላችሁ እንግዲህ ትሰሙታላችሁ የመወዳችሁ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከ መነገናኝ ድረስ ደህና ደህና ደህና ሰንብቱ። አብዛኞቻችሁ እንግዲህ የልዑል ቪዲዮ ትናንት ዕለትም እየተናገረ ነበረ፣ ሁለት መቶ ሺህ አስገቡኝ እያለ። እኔም እንግዲህ ቪዲዮ ስሰራ ስሰራ በመሀል መሀል እንግዲህ ሰብስክራይብ እንድታደርጉት እየጠየቅኳችሁ ነው። ምን ማለት እየረሳችሁ ከሆነ ለማስታወስ ያክል እየገባችሁ፣ ሁለት መቶ ሺህ ሊሞላ በጣም ትንሽ ሰው ነው የሚቀረው። ገብታችሁ ሰብስክራይብ አድርጉ፣ ሼር አድርጉ። አብዛኞቻችሁ ላይክ ካረጋችሁ ቪዲዮ ቫይራል ይወጣል። ብዙ ሰው ተመልካች ካለው ሰብስክራይብም ይጨምራል። እሱም እንግዲህ አስር ጊዜ እውነት አንዳንዴ ተሳቀቀ። ለመጠየቅ ራሱ ይሳቀቃል ምስኪን እና እየገባችሁ ሰርፕራይዝ እናደርገው እስኪ በዚህ እንኳን በዚህ በዚህ በዚህ ወርም ኦልሬዲ ይሄ ወር ሊያልቅ ትንሽ ነው የሚቀረው። የምትችሉ እንግዲህ እያረጋችሁ እየገባ ውይ፣ በጣም ይቅርታ አታዛጊብኝ እያላችሁ ነው። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ደህና ሰንብቱ። ሀገራችሁ ኢትዮጵያ ሰላምና ፍቅር እንመኛለን ባይ